የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ ቁጥር 1207 ዝባ 2012 መሰረት ህጋዊ ሰውነት አግኝቶ ከተቋቋመ በኋላ ከአሊሞች አንድነትና ትብብር ሰነድ ደንብ ቁጥር 1 ዝባ 2015 መሰረት ሙስሊሙን በፍትሃዊነት በአካታችነትና በአቃፊነት የመምራት ተቋማዊ ኃላፊነት ተጥሎበታል። ይህ ኃላፊነት ለመዋጣት የመላው ሀገራችን ሙስሊሞች ተሳትፎና ውክልና የሚረጋገጥበትን ነፃና ፍትሃዊ ምርጫ ስርዓትን ተከትሎ የሚደረግ የተቋሙ አመራሮች ምርጫ ሊደረግ ይገባል በማለት የአፈጻጸም መመሪያ ወጥቶ ይህንን የሚያስፈጽም የምርጫ አስፈፃሚ ቦርድ ተደራጅቷል። በዚህም መሰረት የማዕከላዊ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፌዴራል ደረጃ ከተቋቋመው የምርጫ አስፈፃሚ ቦርድ ጋር በመተባበር በቀን 1706 2017 የማዕከላዊ ኢትዮጵያ ስልምና ጉዳዮች ምርጫ ቦርድ አደራጅቶ አሁን ላይ ከአንድ ዞን በስተቀር የሁሉንም ዞኖችና ወረዳዎች እስከ መስጊድ ዘልቆ የምርጫ አስፈጻሚ ቦርድ አደራጅቷል። በርካታ ቅሬታዎችም በጥራት በተገቢነት ፈቷል። አስፈላጊ የሎጂስቲክና የሰነድ ዝግጅቶችም አልቋል። እንዲሁም በርካታ በጎ ፈቃደኞችን አጠቃላይ መራጮችና ዲጂታል መዝጋቢዎች ተመልምሏል። እነሆ ዛሬ ከቅድመ ምርጫ ተግባራት ዋነኛ የሆነውን የመራጮች ምዝገባ በቅርቡ ይጀመር እንደመሆን ወይ ደግሞ እንደሚጀመር የምናበስርበት ቀን በመሆኑ አልሐምዱሊላ ሱመ አልሐምዱሊላ እንላለን። ጥቂት ሙስሊሞች በፈጠሯቸው ተቋማት ጠጠር እየተወረወረ በእንቁ አባቶቻችን ታላላቆቻችን ትግል፣ መገረፍ፣ መታሰር በኋላ በዘመናት ሂደት የዛሬውን መጅሊስ መፍጠር ተችሏል። አሁን ላይ በኤንጂኦ መልኩ ስተዳደር የነበረው ለዘመናት የቆየው ተቋማችን በአዋጅ የህግ ሰውነት አግኝቶ በመቋቋም ዛሬ ግዙፍ ተቋም ሆኗል። እናም ይህንም ግዙፍ ተቋም እና የሀገራችን ህዝበ ሙስሊም የሚመጥኑና ህዝበ ሙስሊሙ ተገቢ ይሁንታ የቸራቸው አሚሮቻችንን ሊመሩን ይገባል በሚል ይህ እንዲሆን ደግሞ ምርጫን ማከናወን የግድ ሆኗል። በመሆኑ የእስልምና መመዘኛዎችን ያሟላ ከጠነከረ ስሞታና ከጉልህሰጽ የፀዳ እንዲሁም አንድነታችንን የሚያጠናክር ምርጫ እንድንከናወን አላህ ይርዳል። የሙስሊሙንማ አንድነት የሚያጠናክሩ በእሊም፣ በስነ ምግባር፣ በሞራል ልዕልናቸው ከፍ ያሉ አሚሮቻችን የሚመረጡበት ምርጫም አላህ እንዲያደርግልን በዱዋችን እንድታገዙንም ጥሪ እናቀርባለን። ትናንት በርካቶች የታገሉለት ጉዳይ ምርጫችን በመስጊዳችን ኢንሻአላህ በአላህ ፍቃድ እውን ይሆናል። በዚህ ታሪካዊ ኩነት በአስፈፃሚነት፣ በአስተባባሪነት፣ በበጎ ፈቃደኝነት በዋናነትም በመራጮች በመራጭነት በመሳተፍ ታሪካዊ አሻራ የማሳረፍ ዕድል ላገኛችሁ በሙሉ እንኳን ደስ አላችሁ ማለት እፈልጋለሁ።